በማህበራዊ ሚዲያ በተለይም በፌስቡክ የሚታወቁ የሀገራችን የፎቶግራፍ ቡድኖች አሉ። እነዚህም ቦርድ ሴልፎን አዲስ አበባ ይሰኛሉ። በርካታ ፎቶዎችን በማጋራት ከተለያዩ የሀገሪቱ ክፍል ያሉትን የሀገሪቱን ውበት እንድናይ የሚያደርጉ ናቸው። እነዚህ ግሮፖች ዘጠነኛው የፎቶግራፍ አውደሪያቸው በአዲስ ኢንተርናሽናል ኮንቬንሽን ማዕከል ባሳለፍነው ሳምንት መጨረሻ ተካሂዶ ነበረ። ምን ይመስል ነበረ አውደሪው የሚለውን እንደሚከተለው ይቀርባል። ስሜ ኤርሚያስ ይባላል። ቦርድ ሴልፎን ፎቶግራፈር ነኝ። በፌስቡክ ስሜ ዲ ኤርሚ ኒኮላ እባላለሁ። ቦርድ ሴልፎን ላይ ከተቀላቀልኩኝ ኦልሞስት ወደ አራት ዓመት ሆኖኛል። አሁን ዘጠኛ ኤግዚቢሽናችን ነው። እኔ ከሁለተኛው ጀምሮ አለሁበት ማለት ነው። ያ ማለት ስምንት ኤግዚቢሽኖች ላይ ፎቶዎች ይሳትፋሉ ማለት ነው። አማኒል ጥለውን እባላለሁ። የቦርድ ሴልፎን አባል ነኝ። እንዲሁም የቦርድ ሴልፎን የመጀመሪያው ፎቶግራፈሮ ፎቶግራፈሩ ዘይሮ ፎቶግራፊ የጀመርኩት በስልክ ነው የጀመርኩት ላይክ የቦርድ ሴልፎን አባል እንደመሆኑ ያው በተገዛልኝ ስልክ ነበር የሞከርኩት። ላይክ መጀመሪያ ሲጀምር እንደ ፓሽን ነበር የጀመርኩት። ላይክ እያደገ እያደገ ሄዶ አሁን ላይክ እንደ ፕሮፌሽን ሆነብኛል። በስልክ ነበር የጀመርኩት። ከቦርድ ሴልፎን አዲስ አበባ ፌስቡክ ግሩፕ የመንገድ ላይ ፎቶዎች እና ሙሉ ኢትዮጵያ ላሳዩ የሚችሉ ፎቶዎች፣ ኔቸር የሚያሳዩ ፎቶዎችን ማንሳት። ፎቶ አጀማመር እንደ ቀልድ ነው። ላይክ እና ፎቶዎችን በስልኬ ሞመንቶች የማስቀረት ባህሪ አለኝ እና ይህን ነገር ቦርሴፎን ላይ ተንጸባርቆ አገኘሁት። እና ተጋብዤ ነው ፍላጎትን ያየ ሰው ለምን ፔጁን አትቀላቀለውም በሚል ሳየው እኔም መሳዮችን አገኘበት ማለት ፔጁ ላይ እና በዚህ መልኩ ቦርሴፎን ላይ ለአራት ዓመት ቆይቻለሁ ማለት ነው። በጣም ነው ደስ የሚሉት የተለያዩ ከተሞችን አይተንበታል እና ቆንጆ የሆኑ ልኮችን አግኝተናል። አርባ በላይ ፎቶች እዚህ ቀርቦልኝ የሰራሹ ስራ ላይክ እንደዚህ ክሬዲት አግኝቶ በትላልቅ ቦታ ላይ ሲቀርብ የራሱ የሆነ ስሜት አለ። ኤግዚቢሽን የመጀመሪያችን አይደለም። ዘጠነኛ ኤግዚቢሻችን ነው እንደ ቦርድ ሴልፎን። ቦርድ ሴልፎን ደግሞ የኔ ስራ መቅረብ ከጀመረ ይሄኛው አምስተኛ ኤግዚቢሽን ነው እና በጣም ደስ የሚለው ፊሊንጉ ሰው የሚሰጥሽ ፊድባክ ደስ ይላል። ሁሉ ነገር በጣም ደስ የሚለው አሁን ላይ ቦርድ ሴልፎን ከስሙ እንደምንነሳው የተደበሩ የአዲስ አበባ ስልኮች ነው እና አዲስ አበባ ነበር የምናስተዋውቅበት ። አሁን ከአዲስ አበባ አልፈን ሙሉ አገሪቷን መዞር ጀምረናል ማለት ነው። እኔ ትውልድ የመድጌትም አዲስ አበባ ነው። በዚህ ፔጅ አማካኝነት ደግሞ ከከተማ ወጥቼ አግሬ እንዳውቅ ረድቶኛል። ወደ ደቡብም ሄጃለሁ። ወደ ምስራቅ ደግሞ አሁን ተጉዣለሁ። ቀጣይ እንግዲህ ከአምላክ ጋር ወደ ምስራቁ ነው ሀሳብ አለን። በባለፈው ዓመት ኤግዚቢሽናችን ላይ ደቡብን ነበር ያሳየነው፣ ወላይታን እና የተለያዩ አካባቢዎችም ማለት ነው። አሁን ላይ በምስራቅ በኩል ደግሞ ወንዶ ቁንዱ ሀረር ሀራሬ ሄደናል። ድሬዳዋ ሄደናል። እንዲሁም ደግሞ አሁን አዲስ አበባን በደንብ አሳይተናል። ከዚህ በፊት ወደ ስምንት ኤግዚቢሽኖች አዘጋጅተናል። ያው የፎቶ ስራውን በይበልጥ እንደወደው አድርጎኛል እና ፋሽኒን ደግሞ እንዳሳድግ ረድቶኛል። ከኋላ የሚታዩት የድሬዳዋን ከተማዎች ነው የሚያዙት፣ አንደኛው የባቡር ጣቢያውን ነው። የባቡር ጣቢያው ደግሞ ያው ታሪክ ነው፣ እንደ ቅርስ ነው። አሁን እኛ አካባቢያችን ነው የምናውቀው፣ ግፋ ቢል ከተማችንን ነው የታጠረነ እና ምን ያህል ሰፊ እንደሆነ አናቃትም፣ ምን ያህል ካልቸር ብዙ ማህበረሰብ እንዳለ አናቅም። እና ያንን ነገር የምናውቀው ከቃል ይልቅ በፎቶ ሲሆን ሞር በደንብ ይሆናላ። አላ ለማየት የሚያጓጓል፣ ትናፍቀዋለን። ያንተም ደግሞ ብዝሃነትን ታይበታለህ እና ከዛ ኳያ ፎቶግራፈር በጣም ስሜት ገላጭ ነው እና አሁን በጥቂቱ በጥቂቱ አንድ አምስት ስድስት ከተማዎችን አይቻለሁ። ብዙ ይቀረኛል፣ ሀገርም ሰፊ መሆኗል በዚህ ፔጅ ያወቅኩት ገባ። ምክንያቱም ፔጁ ላይ ከ120 በላይ አባላት ውስጥ አሉ፣ ከሀገራችን ከእያንዳንዱ ክልል ነው ከተለያዩ ክልል ነው። እና ሁሉም የየአካባቢውን የባህል ያላቸውን የቅርሶች ምናምን ነገር የሚለቁትና ያኛው መቻች የሚለውን ነገር ያነሳሳል። እና ከማነሳሳትን ባሻገር ያንተነትን ሙሉነት ያሳያል እና እኔ አሁን አሜሪካን በፎቶ ነው የማውቃት፣ በቪዲዮ ነው የማውቃት። አሁን ለአሜሪካ ያለን አመለካከት እናውቀዋለን። ሀገሬንም በዛ መልኩ ነው ማስታወቅ ፈልገን፣ ነገ ከነገ ወዲያ ማለት ነው ከፎቶ ባሻገር በቪዲዮም እንመጣለን። አሁን ላይ ቀጣይ ፕላናችን ከፎቶ ባሻገር በቪዲዮም ፕሮሞቴ ማድረግ ነው አቀዳችን ማለት ነው። እኔ ኔቸር ነው የምወደው፣ ላይክ እንደዚህ አይነት ፎቶች ስትሪት ፎቶግራፊ አነሳለሁ፣ ግን ሞር ኔቸር ላይ ነው የማተኩረው። ኔቸር ቤዝ ጋሩ ፎቶግራፊ ነ በብዛት ካያቸው የኔ ወደ ኔቸር ነው የሚያደርጉት እና ኔቸር ቤዝድ ያደረጉ ፎቶግራፊ ላይ ነው በብዛት ያደርጉት እ ሀረር ላይ ካነሷቸው ፎቶች መካከል የሀረር ባህር ልማታት የምታሳይ ቆንጅዬ ልጅ እንደምታያት አሁን እቺ አለባበሷ የሀረር ባህላዊ ልብስ ነው እና ውበታቸውንም ልብሳቸውን የሚያሳይልን ፎቶን አግኝቼዋለሁ ማለት ነው እና እቺ ያው የሀረር ታዳጊ ጻ ልጅ ነች እና እዛ በምንጎብኝም ሰዓት አግኝቻት በስልክ ያስቀረዋት ናት እና እንደምታየት ቆንጅዬ ናት አይደለ። ከአራት ዓመት በፊት ኤርሚያስ ምን አይነት ፎቶግራፈር ነበረ ቀሽ ፎቶግራፈር ነበረ ዝም ብሎ ሞመንቶች የሚያስቀር ማለት ነው አሁን ግን በጣም ኤክስፔሪንስ እንደሆኛለሁ ስሜቶችን መግለጽ ይችላለሁ ከስሜት ከመግለጽ አልፎ ደግሞ ባህሌን አገሬን ፕሮሞት የማድረግ ቻንሱም ሰጥቶኛል እና በዚህ ነገር በጣም አትርፊ ያለው እና እንደምታዩት ፔጃችን ከአዲስ አበባ አልፎ ሀገራችንን ለማስተዋወቅ በጣም ወሳኝ ሆኗል እና ፔጃችን ላይ ከ2 ሺ በላይ አባላቶች አሉት አሁን ላይ ማለት ነው እና። አክቲቭ የሆኑ ደግሞ ከ1500 በላይ ፎቶግራፈሮች አሉ። ቀሪዎቹ ኦዲንሶቻችን ናቸው ማለት ነው። እናንተን ብትቀላቀሉን የፎቶ ፍቅር ካላችሁ በደንብ ማትረፍ ትችላላችሁ። አቅማችሁ ተሰድጉበት አላችሁ። ከዚህ በተሻለ መልኩ የተለያዩ ኤግዚብሽኖችን ማዘጋጀትና ከፍ ያሉ ፎቶችን ማቅረብ፣ ከዚህ ያልሄድንባቸው ከተሞች በመሄድ የመለ ኢትዮጵያን ካልቸር ማሳየት ነው አላማችን።